ወልድ ፍጡር ብሎ የክህደት ትምህርት ያስተማረው ማን ነው? አሪዮስ። ስለ ጉባኤ ኒቂያ ምን ያህል ታውቃላችሁ? 12 ጥያቄዎችን ይዘናል። እስከ ፍጻሜው አብራችሁን ቆዩ። የኒቂያ ጉባኤ እንዲካሄድ ዋና ምክንያት የሆነው የኑፋቄ ትምህርት ምንድን ነው? የሰባሊውስ የሰባሌውስ ትምህርት ወይም በአብ በወልድና በመንፈስ ቅዱስ መካከል ያለው ልዩነት በስም ብቻ እንጂ በባህሪ እንዳልሆነ የሚገልጽ የአሪዎስ ትምህርት ወልድ ፍጡር ነው፣ ከመፈጠሩም በፊትም አልነበረም፣ ከአብ ጋር በመለኮት እኩል አይደለም የሚል የጳውሎስ ሳምሳጢ ትምህርት ኢየሱስ የተመረጠ ሰው እንጂ አምላክ አይደለም የሚል የማኬዶንያስ ትምህርት መንፈስ ቅዱስ ፍጡር ነው እንጂ አምላክ አይደለም የሚል የአሪዎስ ትምህርት ወልድ ፍጡር ነው፣ ከመፈጠሩም በፊት አልነበረም፣ ከአብ ጋር በመለኮት እኩል አይደለም የሚል አሪዮስ ወልድ ፍጡር ነው፣ ወልድ ያልነበረበት ጊዜ ነበር፣ በማለት የወልድን የባህሪ አምላክነት ግዶ ስለነበረ ይህንን ኑፋቄ ለመኮነንና ትክክለኛውን የሃይማኖት ትምህርት ለመወሰን የኒቅያ ጉባኤ በንጉሥ ቆስጠንጢኖስ ዘመን ተጠርተዋል። በኒቅያ ጉባኤ ላይ የተገኙት የኦርቶዶክስ ሊቃውንት ቁጥር ስንት ነበር? 318 150 180 325 318 በጉባኤው ላይ ከ2448 በላይ ሊቃውንት ቢገኙም ሃይማኖትን በተመለከተ አንድ ቃል ሆነው አሪዮስን አውግዘው ወልድ ከመንፈስ ቅዱስና ከአብ ጋር በመለኮት እኩል ነው ብለው የወሰኑት 318ቱ ሊቃውንት ብቻ ናቸው። እነዚህም ሊቃውንት የሃይማኖት አባቶች ተብሎ ይጠራሉ። በኒቂያ ጉባኤ ላይ አፈ ጉባኤ በመሆን የጉባኤውን ስራ የመሩት ሊቀ ጳጳስ ማን ነበሩ? ቅዱስ አትናቴዎስ፣ ንጉሥ ቆስጠንጢኖስ፣ ቅዱስ እለስክንድሮስ ቅዱስ ኒቆላውስ፣ ቅዱስ እለስክንድሮስ። ንጉሥ ቆስጠንጢኖስ ጉባኤውን የጠሩና የጉባኤው ሊቀመንበር እንዲሁም አስተዳዳሪ ነበሩት ንጉሡ ናቸው። ይሁን እንጂ የሃይማኖትና የስርዓት ውሳኔዎችን በማስተባበር አፈ ጉባኤ የነበሩት የእስክንድሪያው ፓትርያርክ ቅዱስ እለስክንድሮስ ናቸው። የኒቂያ ጉባኤ ለምን ያህል ጊዜ በጸሎትና በሱባኤ ከቆየ በኋላ በንጉስ ቆስጠንጢኖስ ሊቀመንበርነት ጉባኤው ተጀመረ? 2348 ሊቃውንት ለ3 ቀናት ጸልየው። ለአንድ ዓመት ሙሉ ጸሎት ከተደረገ በኋላ። ለ40 ቀናት ሱባኤ ከተያዘ በኋላ። ሊቃውንቱ ከሚያዝያ 21 ጀምሮ እስከ መስከረም 21 ቀን ድረስ በሱባኤ ቆይተው ሊቃውንቱ ከሚያዝያ 21 ጀምሮ እስከ መስከረም 21 ቀን ድረስ በሱባኤ ቆይተው ከ2318 በላይ ሊቃውን ተሰብስበው ከሚያዚያ 21 እስከ መስከረም 21 ቀን ድረስ በጸሎትና በሱባኤ ከቆዩ በኋላ በህዳር 9 በንጉሥ ቆስጠንጢኖስ ሊቀመንበርነት ጉባኤው መጀመሩን የኢትዮጵያ ቤተ ክርስቲያን ታሪክ ይገልጻል። የህዳር 9 መከበርም ይህንን መሰረት ያደረገ ነው። ቅዱስ አትናቴዎስ በኒቂያ ጉባኤ ላይ የተጫወተው ቁልፍ ሚና የትኛው ነው? የጉባኤ ሊቀመንበር በመሆን ስብሰባውን መምራት የጉባኤውን የመጨረሻ ሃያ ቀኖናዎች በመጻፍ ማዘጋጀት የአርዮስን ኑፋቄ ለመመከት የክርስቶስ አምላክነት በግልጽ አስረድቶ የመሰረተ ሃይማኖት ቃላትን ማጽደቅ የአርዮስን ወገን በመወከል ክርክሩን መምራት የአሪዮስን ኑፋቄ ለመመከት የክርስቶስ አምላክነት በግልጽ አስረድቶ የመሰረተ ሃይማኖት ቃላትን ማጽደቅ። ቅዱስ አትናቴዎስ በዛ ጊዜ ገና ወጣት ዲያቆንና የፓትርያርክ ቅዱስ እለ እስክንድሮስ ጸሐፊ ነበር። ነገር ግን በስነ መለኮታዊ እውቀቱና በክርክር ችሎታው የአሪዮስን ክርክር በመመከትና ክርስቶስ ከአብ ጋር አንድ ባህር ያለው ነው የሚለውን ሐሳብ እንዲጸድቅ በማድረግ ወሳኝ ሚና ተጫውቷል። የኒቂያ ጉባኤ በአሪዮስ ላይ የወሰነው ውሳኔ ትክክለኛውን የክርስቶስ ማንነት ለመግለጽ የተጠቀመው ቁልፍ የሃይማኖት ቃል የቱ ነው? ቴዎቶኮስ የእግዚአብሔር እናት፣ ሆሞሴዎስ፣ ከአብ ጋር አንድ ባህር ያለው፣ ክሪስቶኮስ፣ የክርስቶስ እናት ሆሞ ኢዮሴዎስ ከአብ ጋር ተመሳሳይ ባህር ያለው፣ ሆሞ ኡስዮስ ከአብ ጋር አንድ ባህር ያለው። ይህ የግሪክ ቃል ከአብ ጋር አንድ ባህር ያለው ማለት ሲሆን የኒቂያ ሊቃውንት ክርስቶስ ፍጡር ሳይሆን ከአብ ጋር በመለኮት እኩል መሆኑንና ባህሪያቸውም አንድ መሆኑን ለማረጋገጥ የመረጡት ቃል ነው። አሪዎስን የሚከተሉ ወገኖች ግን ሆሞ ኢዮሲዮስ ተመሳሳይ ባህሪ የሚለውን ቃል መጠቀም ይፈልጉ ነበር። የኒቂያ ጉባኤ ከወሰናቸው ሃያ ቀኖናዎች ወይም ሕግጋት አንዱ ያልሆነው የቱ ነው? የፋሲካን ቀን አንድ ማድረግ፣ በዲያቆናት ላይ የተጣለውን ክልከላ ማጠናከር ወይም ከሌዋውያን አገልግሎት ውጭ እንዳያገለግሉ በምስራቅ የሚገኙ የእስክንድሪያና የአንጾኪያ ሊቃነ ጳጳሳት ስልጣን መከበር። በካናት ላይ የተደነገገው የጋብቻ ክልከላ ወይም ሴት ማግባት ክልክል ነው ማጽደቅ። በካናት ላይ የተደነገገው የጋብቻ ክልከላ ወይም ሴት ማግባት ክልክል ነው ማጽደቅ። ምንም እንኳን በአንዳንድ አብያተ ክርስቲያናት ውስጥ ካህናት እንዳያገቡ የሚከለክል ሕግ ቢኖርም የኒቂያ ጉባኤ ይህንን ደንብ አላወጣም። በእርግጥም አንዳንድ ሊቃውንት የነበሩበት የብቸኝነት ኑሮ እንዲቀጥል ቢጠይቁም በአፍኑቴዎስ የተባለ በጉባኤው የተሳተፈ ሊቀ ጳጳስ ካህናት በሕጋዊ መንገድ ያገቡትን ሚስቶቻቸውን መተው እንደሌለባቸው አጥብቆ በመሞገት ጉባኤው ይህንን አይነት ክልከላ እንዳይወስን አድርጓል። ንጉሥ ቆስጠንጢኖስ ታላቁ የኒቂያ ጉባኤን የጠራው በዋናነት ለምን ዓላማ ነበር? አሪዎስን ለመቅጣትና ከሀገር ለማስወጣት፣ የመንግስትና የቤተክርስቲያንን ግንኙነት ለማጠናከር፣ በሮም መንግስት ውስጥ ሰላምና አንድነት እንዲኖር ለማድረግና በቤተክርስቲያን ውስጥ ያለውን መከፋፈል ለማስወገድ፣ ለአምስቱ ታላላቅ መንበሮች ወይም ፓትርያርኮች ስልጣን ለመስጠት በሮም መንግስት ውስጥ ሰላምና አንድነት እንዲኖር ለማድረግና ቤተ ክርስቲያን ውስጥ ያለውን መከፋፈል ለማስወገድ። ቆስጠንጢኖስ ግዛቱን አንድ ለማድረግ ከፍተኛ ፍላጎት ነበረው። በምስራቅ አብያተ ክርስቲያናት ውስጥ በአሪዎስ ትምህርት ምክንያት የተፈጠረው መለያየትና ሽኩቻ ሰላሙንና የመንግስቱን ጥንካሬ አደጋ ላይ ስለጣለ የሃይማኖት አንድነት ለማስመለስ ጉባኤውን ጠራ። የንጉስ ቆስጠንጢኖስ ሚና በኒቂያ ጉባኤ ላይ የሃይማኖታዊ ውሳኔ መስጠት ያልነበረው ለምንድን ነው? በወቅቱ አረማዊ ስለነበረና ክርስትናን ስላልተቀበለ፣ የጉባኤ ስርዓት የሃይማኖት ውሳኔዎችን የሚሰጡት ኤጲስቆጶሳት ብቻ ስለሆኑ፣ አርዮስን ወግኖ በመምጣቱ ሊቃውንቱ ስላልተቀበሉት፣ ጉባኤው በሮም ግዛት ውስጥ ባለመካሄዱ የጉባኤው ሥርዓት የሃይማኖት ውሳኔዎችን የሚሰጡት ኤጲስቆጶሳት ብቻ ስለሆኑ ቆስጠንጢኖስ ምንም እንኳን ክርስትናን የሚደግፍ ንጉስ ቢሆንም በጉባኤው ላይ የነበረው ሚና የአስፈጻሚ ወይም የመሪነት እንጂ የሥነ መለኮት ውሳኔ ሰጪነት አልነበርም። ውሳኔዎቹ የተሰጡት በመንፈስ ቅዱስ መሪነትና በሊቃነ ጳጳሳት ክርክርና ድምጽ ነበር። ንጉሱ የጉባኤው ሊቀመንበር የነበረው ስርዓቱን ለማስጠበቅ ሰላም ለማስፈልና ውሳኔዎቹ በመንግስት እንዲጸድቁ ለማድረግ ነው። ኒቂያ የሚለው የጉባኤ መጠሪያ በቤተ ክርስቲያን ታሪክ ውስጥ ትልቅ ቦታ የሚሰጠው ለምንድን ነው? የቤተ ክርስቲያናችንን የመጀመሪያው ዓለም አቀፍ መግባባትና አንድነት ስለገለጸ ጉባኤው ከተካሄደ በኋላ ክርስትና የሮም መንግስት ሃይማኖት ስለሆነ፣ በጉባኤው ላይ ለመጀመሪያ ጊዜ ሁሉም ሊቃነ ጳጳሳት ስለተገኙ፣ የኢየሱስ ክርስቶስን ሞትና ትንሳኤን ያስመልክቶ የፋሲካን ቀን ለመወሰን ስለተቻለ የቤተ ክርስቲያንን የመጀመሪያው ዓለም አቀፍ መግባባትና አንድነትን ስለገለጸ የኒቅያ ጉባኤ ከመላው የዓለም ክርስትና የተወከሉ ሊቃውን ተሰባስበው የሃይማኖት ቀመርን በአንድ ድምጽ ለመወሰን የቻሉበት የመጀመሪያው ታላቅ የቤተ ክርስቲያን መድረክ ነው። ይህ መግባባት ለቀጣይ ቤተ ክርስቲያን አስተምሮ ሁሉ መሰረት የጣለ በመሆኑ ታላቅ ቦታ ይሰጠዋል። አሪዮሳዊነት በኒቅያ ከተወገዘ በኋላ በረጅም ጊዜ ሂደት ያስከተለው ዋና ተጽዕኖ ምን ነበር? ወዲያውኑ ከዓለም ተወግዶ ጠፍቷል። በንጉሥ ቆስጠንጢኖስ ሞት ምክንያት ወደ ምስራቅ ኦርቶዶክስ ቤተ ክርስቲያን ዋና ትምህርት ተመልሷል። የክርስቶስን የሰውነት ባህሪ ሙሉ በሙሉ የሚክድ አዲስ ኑፋቄ ይፈጥሯል። ከሮማውያን መንግሥት ውጭ ወደሚገኙ የጀርመን ጎሳዎች እንደ ጎቶቾ ያሉ በመስፋፋት ለብዙ መቶ ዓመታት ቀጥሏል። ከሮማውያን መንግሥት ውጭ ወደሚገኙ የጀርመን ጎሳዎች እንደ ጎቶች ያሉ በመስፋፋት ለብዙ መቶ ዓመታት ቀጥሏል። አሪዮሳዊነት በኒቂያ ቢወገዝም ወዲያው አልጠፋም። በተቃራኒው አሪዮሳውያን የነበሩ ሚስዮናውያን በዋናነት ኦልፌላ ወንጌልን ወደ ምዕራባዊ ጀርመን ጎሳዎች ጎቶች፣ ቫንዳሎች ወዘተ ወስደዋል። እነዚህ ጎሳዎች ሮምን በወረሩበት ወቅትም ቢሆን አሪዮሳዊነት በመከተላቸው ለረጅም ጊዜ በካቶሊክና በኦርቶዶክስ አብያተ ክርስቲያናት ላይ ከፍተኛ የስነ መለኮትና የፖለቲካ ተግዳሮቶች ሆነው ቆይተዋል። ከኒቂያ ጉባኤ በኋላ በአሪዮሳዊነት ምክንያት የነገሰው ታሪካዊ ሁኔታ የትኛው ነው? ጳጳሳት በሰላም ተስማምተው ለአንድ ምዕት ዓመት ያህል በትብብር መስራታቸው በተለያዩ ጊዜያት አሪዮሳዊ የሆኑ ነገስታት ወደ ስልጣን መምጣታቸውና ኦርቶዶክሳውያንን ማሳደዳቸው፣ ሁሉም የቤተ ክርስቲያን ጸሎቶች በግሪክ ብቻ መጻፍ መጀመራቸው። በተለያዩ ጊዜያት አሪዮሳዊ የሆኑ ነገሥታት ወደ ስልጣን መምጣታቸውና ኦርቶዶክሳውያንን ማሳደዳቸው። ከቆስጠንጢኒዎስ በኋላ የተነሱት አንዳንድ የሮማ ነገስታት እንደ ቆንስጣንጢኒዎስ ሁለተኛ ያሉ በአሪዮሳውያን ተጽዕኖ ስር ወድቀው ነበር። እነዚህ ነገስታት የኒቂያን ውሳኔ የሚደግፉ ኦርቶዶክሳውያንን በተለይ ቅዱስ አትናቴዎስን ስደት እንዲደርስባቸው አድርገዋል። በውጤቱም ኒቂያ ለረጅም ጊዜ የተረጋገጠ ቢሆንም የቤተ ክርስቲያንን አንድነት ለመመለስ የቁስጥንጥንያ ጉባኤ 381 ዓ.ም እስኪ እስኪካሄድ ድረስ ከባድ ትግል ቀጥሎ ነበር። ከተጠየቁት 12 ጥያቄዎች መካከል ምን ያህሉን አገኛችሁ? ስለ ኒቂያ ጉባኤ ጥሩ ትምህርት እንዳገኛችሁ እርግጠኞች ነን። ዝግጅታችንን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ።